ሰላም ነው፣ እንዴት ነሽ? ሰላም ነው፣ እንዴት ነሽ? ሰላም ነው። ቆሎ የስንት የስንት ነው ግን ያለው? ሃያ ብር ጀምሯል። እስኪ ሃያ ብሩን ልውሰድ። የሚቆላው ደርሷል እንዴ? ችግር የለውም ይኸው። ማነው ስምሽ? አስረበብ አስረበብ ምን ማለት ነው? አይ ስያየሽኝ ነበረ ስትሰሪ እና ትንሽ ደቂቃ አለች ለማውራት። ይህንን እየሰራች ነው የምትተዳደሪው? እውነት ስንት ልጅ አንድ ብቻ ይህን እየሰራች ይሄን እየሰራሽ ታሳድጋለሽ ኦኬ የኮቁንጣት የት ነው የምትማረው ስንተኛ ክፍል ነች ባለቤትሽስ ጎበዝ ነሽ ማለት ነው ወጣም እውነት ነው። እሱማ። ቤት ተከራይተሽ ነው የምትኖሪው? ስንት ከፍ ያለሽ እና? ኑሮ ግን እንዴት ነው? አሁን ውድ ነው። ሁሉ አይደለም ዋናው ጤና ነው። ኪራይ ከከፈልኩ ልጄ ጤና ከሆነች እግዚአብሔር ይመስገን ኖራለን። አይ ጎበዝ ነሽ፣ በዚህ ሰዓት ቆሎ እየሸጥሽ ኑሮ ከባድ ነው። በዛ ላይ ሰው ላይ ገዛ ይችላል አይደለም እዚህ። እግዚአብሔር ይመስገን ብቻ እየኖርን ነው። እኔ ልጄን እንዳያመኝ ብቻ ነበር፣ አስራ አምስት ቀን ታማብኛውን። በባለፈው እንዴት እንደኖርኩ እኔ ነኝ የማውቀው። ቤት ኪራይ በከፈልኩ በማግስቱ ምንም ላይኖረኝ ይችላል።

ሂሳብ ልክፈል። ስንት ነው የመጣው? ሀያ ብር። አሁን እኔ ሀያ ብር ብቻ ነው መክፈል ያለብኝ? አዎ። ለምን? አይ ግን ደግሞ አንቺ ሳይሽ ደግሞ በጣም ጠንካራ ነሽ፣ ስራ ላይ ጎበዝ ነሽ። እያየሁሽ ነገርሽኝም፣ የልጅሽም ታሪክ አለ ምናምን ምንድነው ግን ሀሳብሽ አሁን እንደዚህ ወደፊት ስራ ለመስራት ያሰብሽው ነገር አለ? ምንም ስለሌለኝ እኔ ላይኖረኝም ይችላል። ቢያንስ በትንሹ ስንት በትልቁ ደግሞ ስንት ብር ብር ካፍታ ታደራለ ለልጄ አንድ የሆነ ነገር የሆነ ነገር አይታ ትመጣለች ስታሳድግ መቼም ከባድ ከባድ ከባድ ነው። ስለዚህ ላይኖረኝ ይችላል፣ ግን እዚህ ጋይችን እየሰራው ለልጄ እንትን ብል ያቺኛዋን ሰብስቤ የቤት ክራይ ይከፍላል። የዚህን ትርፉና ኪሳራውን ብትለኝ አላውቀውም። ለምን አንዴ ሲያልቅ ነው የምታውቀው። አይሸጥም አይሸጥ። ሰባት ስምንት መቶ ብር አምጥቼው ብሩም ኦሎውም እኩል ያልቃል፣ እኩል ያልቃል። ከዛ ደግሞ ማምጫ ሌላ ፍለጋ ይሄዳል። ግን ሌላ ነገሮች ለመስራት ብር ስታገኝ አጠራቅምሽ አላሰብሽም? ምንም ሲኖር ሲኖር ከሌለ የነገር ይመጣልኛል ብለህ ስታስብ ነው እኮ ይሄላ ምንም ስለሌለኝ የለውም አስብ ይዋራ ለምን አሁን እኔ ስጨናነቅ በተጨናነቅ ቁጥር የሆነ ነገር ብሆን ልጄ ትጠብቃ እንጂ ይበራታል። እኔ ብቻ ነኝ ያለው አትጂ ነው እኮ ስለዚህ መጨናነቅ አል ፈልግም እንዴ ነው ትኖራለህ እንጂ እኔ ምንም አላሰብኩም። ምንም ስለሌለኝ ምንም አላሰብኩም።

በስነ ስርዓት አስቀምጪ፣ እሺ። እና ደስ ያለሽን ስራ አጥንተሽ እዚች ጋር ተጨማሪ የሆነ ነገር ስሪ፣ እሺ። በርችልኝ፣ እሺ። አባዬ ሁለት ደስ ብለሻል። የአንቺ ደስታ ነው ዋናው ነው። በርቺልኝ። ነገ ላይ ትልቅ የስራ ቦታ ላይ ደሞ አድረገሽ ማየት ፈልጋለሁ። እሺ ይህንን ገንዘብ አሁን እኔ አይደለሁም የሚሰጠውሽ። እሺ ይሄን 30 ሺህ ብር እኔ ከራሴ ሳይሆን የሰጠውሽ እዚህ ሀገር ውስጥ ያሉና ውጭ ያሉ ሰዎች 50 50 ብር አዋጥተው ነው። የተለያዩ ሰዎች ናቸው። እነሱ መርቂያቸው። እኔን እንዳሰቡኝ መድሃኒያለም የሚያስባችሁ። አሜን። እግዚአብሔር ይስጥልኝ፣ ጤና ይስጥልኝ። ተመስገን። ግን ምናልባት ሌሎች ሰዎች አሁን መርዳት ከፈለጉ አንቺ ስልክ ቁጥራለሽ ንገሪኝ፣ የባንክ አካውንት ብሩን እንዳይወስዱብሽ ባንክ አስገቢ። ከፈለግሽ ልሸኝሽ። እንዳትዪ። አመሰግናለሁ። በርቺልኝ። ቻው። እሺ፣ እንዳትዪ ጋራ ውስጥ